ቲና እንደ ዛተችውም እንደ ፎከረችው አባባን አሳገተች። በቤት ውስጥ ሆና ያውም የታመመ ሰው መስላ ጸባያን ያሳመረች ደህና ሰው መስላ እንደ ዛተችውም በቀሏን በአባባ ጀምራለች። እንደምትበቀላቸው የሁልጊዜ ዛቻዋና ፉከራዋ ቢሆንም ነገር ግን አሁን ላይ በዚህ በበቀል ተግባሯ ዳኒንም አላካተተችውም ብቻ ልታደርግ ያለው ነገር እንዳለ፣ ያንንም ደግሞ አሁን ጊዜው አይደለም፣ አልነግርህም ከሆነ በኋላ አሳውቅሃለው ነው ያለችው። ነገር ግን ዳኒ እንዳወቀ እየነገራት ነው። የምትወጣበት የምትገባበትን ሰዓት እየተከታተለ የት ሄደሽ ነውም ሲል እየጠየቃት ነበር በግልጹ ቲና ለዳኒ ያደረገችውን ነገር ባትነግረውም ነገር ግን ዳኒ ውስጡ አውቋል፣ ጠርጥሯታል። ከሌሎች በተለየ እሱ ስለሚከታተላት የሆነ ነገር እያደረገች እንዳለ እንደሚያውቅም በግልጹ ነግሯት ነበር። አባባ በካሌብ ተበሳጭተው እየሆነ ያለው ነገር አስቆጥቷቸው ያለ ወትሮ አምሽተው መግባት ጀምረዋል። መጠጥ መቀማመስም እንዲሁ። እናም በጊዜ ወደ ቤት ተመለሱ፣ አታምሹ እያሉ እነ ትሁትና ካሌብም ሲነግሯቸው በጭራሽ ቤቱ ስላስጠላኝ አምሽቼ መግባት ነው የምፈልገው ሲሉ መልሰውላቸው ነበር። ይህ አጋጣሚ ለቲና ምቹ ሆነና ቲና አጋቾች የጠየቋትን ብር ሳታቅማማ ዓይኗን ሳታሽ እንግዲህ ሰታቸው አባባን እንዲያግቱ ብሎም እንዲገሏቸው ተስማምታ ነበር። እና እነሱም በተስማሙት መሰረት እንግዲህ አባባን አግተዋል ማለት ነው። ካሌብ ልጃቸው ምክራቸውን ቢሰማ ኖሮ ይህ ሁሉ ባልሆነ ነበር። እንግዲህ ካሌብ የእሳቸውን ምክር በከፊል ብቻ ይሰማል እንጂ እምብዛም አይደለም። በራሱ ያሻውን ነገር ያደርጋል። በንዴት ስሜት ውስጥ ሆኖ የፈለገውን ነገር ያደርጋል፣ ይወስናል። ከዛም የተነሳ እንግዲህ ይህንን ባህሪ ይህንን ተግባሩን ሲደጋግም አባባም ተበሳይተው አምሽተው መግባት እንደጀመሩ ተመልክተናል። እንደ አባባ ምክርና ፍላጎት ቲና ከቤት እንግዲህ እነሱ ውጡ ሳይሉም በራሷ ጨርቋን ጥላ እንድትወጣ የሚያደርግ ስትራቴጂ ነበር የነደፉት። እንግዲህ ዳኒም ቢሆን ሁለቱም ጊዜው ሲደርስ እንግዲህ ቢደፈርስም ይጠራል። እስከዛ ግን በጥንቃቄ ተመላለስ፣ የምልህን አድርግ ብለውት ነበር። እሱ ግን እንግዲህ የእሳቸው ምክር ባለመስማቱ እንግዲህ በቀላሉ እና ያው ቶሎ እፈታታለሁ ሲል ለቲና የጠየቀችውን ብር ሰጣት። ብሎም አብረን እንደር አብረን እራት እንብላ በሚል እንግዲህ በሱም ሀሳብ ካልተስማማ አይሆንም ስትለው እሺ ብሎ እንግዲህ ተስማምቶ አብሯት በመጠጣቱ ያው መጠጥ ውስጥ እንግዲህ ምናምኗን አድርጋ አስክራው አብራው እንደተኛች ነው እንግዲህ በቀጣይ ይቺ ሴት አርግዥ ያለውም ነው የምትለው በቀላሉም ከቤቱ አትወጣም። ሲቀጥልም እንግዲህ አሁን በአባባ ላይ ያደረሰችው ወንጀል ይህ ነው የሚባል አይደለም። በቀጣይም ደግሞ እንዲሁ እያንዳንዱን በቀላለው ነው ፍላጎቷ፣ እንግዲህ እቅዷ። ሲቀጥል ደግሞ እንግዲህ ከካሌብ ጋር አብራ በማደር እንግዲህ በስካር መንፈስ ሆኖ ያው አብሯት አድሯል ማለት ነው። ባለማወቅ በስካር እናም ያው እሷም አላማዋ አብራ የማደር አላማዋ እንግዲህ አርግዛ ያው በንብረቱ ላይ ካሌብ ባለው ነገር ሁሉ ላይ እንግዲህ የይገባኛል ይገባኛል ጥያቄ ለማንሳትም ነው። ሲቀጥል ደግሞ ያው ካሌብ የልጅ ፍላጎት እንዳለውም ስለምታወቅ። በሱ እሱን ለመያዝ በልጅ እሱን ለመያዝም ብላ ያሰበችው ዘዴም ሊሆን ይችላል። እንግዲህ ይህንን ያው በቀጣይ ነው የምናየው። አሁን ላይ ግን ዋናው ነገር የቤቱን እራስ እንግዲህ አባባን አሳግታለች ለንብረት ብላ እንግዲህ ከዚህ በፊት የሰራችው ጥፋቷ በእሳቸው ላይ ያደረገችው በቀል ሳያንስ አሁን እንግዲህ እሳቸውን ለማስገደል ከካሌብ እንግዲህ የተቀበለቻትን ብር ያነኑ ተስማምታ ሰታ ለማስገደል ያው እንደታገቱ ነው እሳቸው። በስተ መጨረሻም ያው በዛ ሂደት ነው በር ድራማው የተጠናቀቀው። ያው እሷ አደረገች እንዳይባል አንድ ነገርም ቢሆን እሷ እንዳትጠረጠር ጸባዩን ያሳመረች መስላለች። እናም ደግሞ አሞኛል ይጥለኛል ይፈልጠኛል፣ እንዲያረግኛል እያለች አልጋ ላይ የተኛች በመምሰል ጥቅልል ብላ በመተኛት እንደገናም ስትወጣም ልክ እሷ የተኛች አልጋ ላይ ያለች እንዲመስል አስመስላ ለአላማዋ እየወጣች ተደብቃ ሹልክ ብላም እየገባች በዛ ሂደት እንግዲህ እሳቸውን ለማስገደል ያንን አድርጋለች ማለት ነው። ይህንን ሁሉ እንግዲህ ትሁት አላወቀችም። ያው እንግዲህ ምንም ብትበድልም ምንም ብታደርግም አሟታል በሚል ያው ተገቢውን እንክብካቤ እያደረገችላት ነው። እንደሷ ክፋትም አልሆነችባትም። የሚገባትን ምግብም እንድትወስድ በወቅቱ መድኃኒት ትወስዳለች ስትል እያሰበችላት ስታደርግላት ተመልክተን ነበር። እንደውም ከዚህም የተነሳ ዳኒም አይቶ በጣም ተገርሞም ነበር። ምክንያቱም ይህን ያህል ማዘኗ የትሁት ሁኔታ አስገርሞት ነበር። እናም ለቲናም ትሁት አዝናለሽ ምግብ አዘጋጀችልሽ እንደዚህ እንደዛ እያለ እንግዲህ ስለ ትሁት መልካም መሆን ለቲና ሲነግራት ቲና ግን መርዛ እንዳይሆን ብላ እንግዲህ እንደማመስገን መስገን አይምሮዋ የሚያስበው ክፉ ክፉ ነገር ስለሆነ የራሷም ተግባር ሁሉ ክፉ ክፉ ስለሆነ ልጅቷ እንግዲህ ያላሰበችውን ነገር ትሁት በመልካም አስባ ለእሷ ተጨንቃ ይርባታል መድኃኒት ስለምትወስድ እንዳትጎዳ ብላ ባደረገችው ገልብጣ መርዛ እንዳይሆን ብላ እንግዲህ ክፉ ነገር ከአንድ በቷ ስታወጣ ነበር። በዚህ ልክ እራሷ ልቧ፣ አይምሯ ሁሉ በክፋት የተመረዘ ሴት ናት። እንግዲህ የአባባ ግፍ የሰራችው ነገር በአባባ በላይ ያደረገችው ነገር ይህ ነው የሚባል አይደለም። ያም ብሎ ማልፎ እንግዲህ አሁን እሳቸውን ለማስገደል ሙከራ ማድረግ በተጨማሪ እንግዲህ ይሳካላታል ብለን አናስብም። ምክንያቱም ክፎች ቢሳካላቸው ለጊዜው ነው። በቀጣይነት አይሳካላቸውም። እስከ መጨረሻ የሚሳካላቸው አይደለም። እሷውን በቀጣይ ትዋረዳለች እንጂ ተሳክቶላት እንደገና በበቀል የምትቀጥል መሆን የለበትም። ድራማው እንደዛ መሆንም የለበትም በጭራሽ። ምክንያቱም እውነት ስለሆነ አንድ ሰው በክፋት ተጀምሮ እስከሚያልቅ ድረስ በክፋት በሚሄደው ጉዞ ሊሳካለት አይችልም። ክፋቱ ራሱ ይገድለዋል። ክፉ ሰው ክፋቱ ይገድለዋልና ለራሷ እንግዲህ ለሳቸው በአስቆፈረችው ጉድጓድ ራሷ እንደምትገባ ነው። ምክንያቱም ያ አጋቹም ሲስማማ በበር ሲደራደርም እንግዲህ አንድ ሰው ቢሰማ ከኔና ከአንቺ ውጭ ሌላ ሰው ቢሰማ ይህ ነገር ወደ አንቺ ነው የሚዞረውም ሲላት ነበርና እንግዲህ ይህንን ስራዋን ዳኒ ጠርጥሯል። የአባባን አለመኖር አሁን በቤት ሲታወቅ ቢቀሩ ሳይመጡ ቢያድሩ እንግዲህ ምን ሆኑ ይባላል። ያው እሷ አንድ ነገር አድርጋ ነው የሚባል ነገር መምጣቱ አይቀርም፣ እሷ መጠርጠሩ አይቀርም። ሌላ ጠላት የላቸውም እና ራሷ በቤት ያለችው እሷ ናት ጠላት፣ እና የሆነ ነገር ልታደርግ ትችላለች ተብሎ የሚታሰበው እሷ ናት። ከዛም ደግሞ በቅርቧ ያለው ዳኒም በዋናነት የሚያውቀው እውነት ስላለ እንግዲህ ስለሚከታተል ስለጠረጠራትም እሱም አጋልጦ እንግዲህ አሳልፎ ሳይሰጣት ሳይናገር አይቀርም። እና እንግዲህ በአጠቃላይ በቀጣይ ክፍል ነው ይህን በዝርዝር የምናየው ማለት ነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ለድምፅ ጥራት እንግዲህ በስተመጨረሻ ይቅርታ ጠይቃለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ይህን ቪዲዮ በማየት እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግናችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ስለምታበረታቱን ከልብ እናመሰግናለን። ሰላም ሁኑልን። ባይ ባይ።